የስነ ምግባር ጥሰት የሚፈጽሙ የአሽከርካሪ አሰልጣኞች ላይ የማስተማሪያ ፈቃድ እንደሚሰረዝ ተገልጿል። የአዲስ አበባ አሽከርካሪናም ተሽከርካሪ ፈቃድና ቁጥጥር ባለስልጣን በአዋጅ ቁጥር 842/2016 ከተሰጡት ተግባራትና ኃላፊነቶች ውስጥ ብቁ አሽከርካሪ ማፍራት ዋነኛው ነው። ይህንኑ ለማሳካት በተቋሙ በርካታ ስራዎችም የተሰሩ እንደሚገኝ በአገልግሎት አሰጣት በርካታ ውጤቶችም እየተመዘገበ ቢሆንም በዘርፉ ከሚገባው አገልግሎት አንጻር ቀሪ ተግባራት ቢኖራቸውን በባለስልጣኑ የኮሚኒኬሽን ዳይሬክቶሬት ዳይሬክተር ወይዘሮ ሰካለም አስፋው ለብስራት ራዲዮና ቴሌቪዥን ገልጸዋል። ከአሽከርካሪ ዘርፍ አንጻር ተገልጋዮቻችንን ለቅሬታ የሚዳርጉ ተግባራት በአመዛኙ የአንዳንድ ማሰልጠኛ ተቋማት የስልጠና ጥራትና የእጩ አሽከርካሪ አሰልጣኞች የስነ ምግባር ጉድለት ጋር የሚያያዙ መሆናቸውን ገልጸዋል። በመመሪያ ቁጥር አንድ ሁለት ሺ ሰባት መሰረትም አንድ አሰልጣኝ ሊዝ የሚገባውን የንድፈ ሀሳብና የተግባር ክህሎት ከማስ ተፈጨበት አንጻር ብዙሃኑ አሰልጣኞች ኃላፊነታቸውን በአግባቡ ቢወጡም ውስን አሰልጣኞች እጩ አሽከርካሪዎች የሚያሰለጥኑበትን ጊዜ ከመሸራረፍ ጀምሮ ያልተገባናም ለእንግልት የሚዳርጉ ተግባራት እንዲሁም ሌሎችም የስነ ምግባር ጥሰቶች የሚፈጽሙ መኖራቸውን ቅሬታዎች ደርሰውናል ብለዋል። በድንገተኛ መልከተናም የመሰረት ጥብቅ እርምጃ መውሰድ የሚጀምር መሆኑንም ተገልጿል። እጩ አሽከርካሪዎች ያልተገባ ነገር ሲገጥማችሁ በአካል በመቅረብ አሊያም በነጻ የስልክ መስመር 7766 ጥቆማ መስጠት እንደሚችሉም ወይዘሮ ሰርካለም አስፋው ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የሰማሃር አለባቸው ነው። በግድያና በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት ተቀጥቷል። በምዕራብ ጉጅ ዞን አባያ ወረዳ ውስጥ በግድያና በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት መቀጣቱን የምዕራብ ጉጅ ዞን ፖሊስ አስታውቋል። ከምዕራብ ጉጅ ዞን ኮሚኒኬሽን ጽፈት ቤት ብስራት ራዲዮና ቴሌቪዥን ያገኘው መረጃ እንደሚያመላክተው ተከሳሽ ጀቦ ኮንቸሪ የተባለው ግለሰብ በፈጸመው የግድያናም የመድፈር ጥምር ወንጀል ክስ ቀርቦበታል። ተከሳሹ ግለሰብ ድርጊቱን የፈጸመው እድሜዋ ለአቅመ ሔዋን ያልደረሰች ልጅ መሆኑም ተገልጿል። ፖሊስም በተጎጇ ላይ ያደረሰውን ጥምር ጥቃት ከአቃቢ ሕግ ጋር በመሆን ያጣራ ሲሆን፣ ተጎጇ በደረሰባት ጥቃት ህይወቷ ማለፉን በሕክምና ማስረጃ መረጋገጡም ተገልጿል። አቃቢ ሕግም የምርመራ መዝገቡን ተመልክቶ ተከሳሹን በወንጀለኛ ሕግ ቁጥር ስድስት ሀያ ስድስት ንዑስ አንቀጽ አምስት መሰረት በተጎጂዋ ግለሰብ ላይ የተፈጸመው የመድፈር ጥቃት ሞትን ያስከተለ በመሆኑ በመጥቀስ ክስ መስርቷል። የአቃቤ ህግን ክስ ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛ ፍርድ ቤት ተከሳሹ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ የካቲት 28 ቀን 2017 ዓ ም በኋላው ችሎት በ23 ዓመት እስራት እንዲቀጣ ወስኖበታል። መረጃው የመባወርቅነህ ነው። ጋብቻና ልጅ መውለድ በደቡብ ኮሪያ ወጣቶች ላይ ፍርሃትና ጭንቀትን እንጂ ደስታን አያመጣም የሚል አንድ ጥናት ተገኝቷል። በደቡብ ኮሪያ የወሊድ መጠን በከፍተኛ ሁኔታ በቀነሰበት በአሁኑ ወቅት መንግስት ለሚጋቡና ልጅ ለሚወልዱ ጥንዶች ተመጣጣኝ የመኖሪያ ቤቶች ከማቅረብ ጀምሮ አዳዲስ የድጋፍ እቅዶችን ለመተግበር እየሰራም ይገኛል። የሀገሪቱ መንግስት በዚህ መልኩ እየሰራበት ባለበት ወቅትም ታዲያ እንደ አውሮፓውያን አቆጣጠር መጋቢት አስራ አንድ ቀን ይፋ የተደረገ አንድ ጥናት እንደሚያሳየው ከሆነ በተለምዶ ደስታን ይዞ ይመጣሉ የሚባሉት ትዳር፣ ልጅ መውለድ በደቡብ ኮሪያውያን ዘንድ የፍርሃትና ጭንቀት ምንጭ መሆናቸውን አስነብቧል። ጥናቱ ወጣት ደቡብ ኮሪያውያን ሰራተኞች በብዛት የሚጠቀሙበት ብሊንድ በተሰኘ የማህበራዊ ትስስር ገጽ ላይ በሚጋሩ ከጋብቻ ጋር የተገናኙ ልጥፎች ላይ ካለው ግብረ መልስ ለሶስተኛው የሀዘን ወይም ደግሞ ፍርሃት ስሜቶችን የያዙ ናቸው ብሏል። ከእነዚህ ውስጥም 32.3 በመቶ የሀዘን ስሜቶችን ሲያሳዩ 24.6 በመቶ ደግሞ ፍርሃትን፣ እንዲሁም 10.2 በመቶዎቹ ደግሞ ነገሩን ሲመለከቱት ያልተገባና አስቀያሚ ስሜት እንደሚሰማቸው አክሏል። በሌላ በኩል 9.3 በመቶ የሚሆኑት ደግሞ ደስታን አሳይተዋል ብሏል። በወሊድና ልጅ ማሳደግ ላይ መሳሳይ አዝማሚያ ሊታይ ይችላል፣ ያለው ጥናቱ ከ60 በመቶ በላይ የሚሆኑት ከወሊድ ጋር በተያያዙ ልጥፎች ላይ አሉታዊ ስሜቶችን የያዙ ሲሆን 23.8 በመቶ የሚሆኑት አጸያፊ በሚባል ደረጃ ግብረ መልስ ሲሰጡ 21.3 በመቶዎቹ የፍርሃት ስሜትን፣ 15.3 በመቶዎቹ ደግሞ የሀዘን ስሜትን አሳይተዋል። ከልጅ አስተዳደግ ጋር በተያያዘ ደግሞ 70 ከመቶ የሚሆኑ ልጥፎች እንደዚህ አይነት ስሜቶችን አሳይተዋል። ጥናቱ የተካሄዱ ለትርፍ ባልተቋቋሙ የቲንክ ታንክ የኮሪያ ህዝብ ኢንስቲትዩት ሲሆን ከ2017 እስከ ባለው ጊዜ ውስጥ በብሊንድ ላይ በተጋሩ ከ50 ሺ በላይ ልጥፎች መሰረት ያደረገ ጥናትም ነው። መንግስትም በተለያዩ ፖሊሲዎች እያሽቆለቆለ ያለውን የሀገሪቱን የወሊድ መጠን ለመቀልበስ ጥረት ቢያደርግም ጥናቱ እንደሚያመላክተው ከሆነ ግን በቤተሰብ ህይወት ላይ ያሉ አሉታዊ አመለካከቶች ስር የሰደደ የህብረተሰብ እናም የኢኮኖሚያዊ ስጋቶችን የሚያንጸባርቁም ናቸው። በተለይም ኢኮኖሚያዊ ሁኔታ ለዚህ ቤተሰብ የመመስረት ፍራቻ ከፍተኛ አስተዋጽኦ ያለው ሲሆን በጥናቱ መሰረትም ገንዘብ የሚለው ቃል ከጋብቻ ጋር በተያያዙ ጽሁፎች ውስጥ 30 በመቶውንና 13.2 በመቶ ስለ ልጅ መውለድ በተጋሩ ልጥፎች ውስጥ ይገኛል ብሏል። በተጨማሪም ከጋብቻ ጋር የተገናኙት ልጥፎች ላይ ወደ 60 በመቶ የሚጠጉት ለጋብቻ ዝግጅነትና ቅድመ ሁኔታዎች ዙሪያ ያተኮሩ ሲሆን ሀያ በመቶ ከወሊድ ጋር የተያያዙ ልጥፎችም ከወሊድ ጋር የተያዘ የገንዘብ ድጋፍ ላይ ያተኮሩ ናቸው። የውሊድ ምጣኔ እያሽቆለቆለ እንደሆነ የሚነገርላት ደቡብ ኮሪያ በአማካኝ አንዲት ደቡብ ኮሪያዊ ሴት የተወለዱ ሴቶች ቁጥር በ2024 0.75 ሆኖ ተገኝቷል። ይህም ሆኖ ግን ወጣቶች ስለ ጋብቻ፣ ልጅ መውለድ መውለድና ልጅ አስተዳደግ ያላቸው አመለካከት አሉታዊ መሆኑም ተገልጿል።